ሀይ እንዴናችሁ? ዛሬ ይዤላችሁ የመጣሁት አዲስ የኢሜይል አካውንት እንዴት መክፈት እንደምችል ነው። እዚ ጋር ወደ ጉግል እንሄድ ና ሀው ቱ ክሬት ኒው ኢሜይል አካውንት ብለን እንጽፋለን ማለት ነው። ከዛ እዚ ጋር መጀመሪያ የመጣለን ክሊክ እናደርጋለን። ከዛ እዚ ጋር ሳይን እንለዋለን ማለት ነው ከዛ ክሬተን ኒው አዲስ ስለምን ከፍት ክሬተን አካውንት ብለን ፎር ማይ ፐርሶናል ዩዝ እንለዋለን ማለት ነው። እዛ ኔክስት ብለን ስማችን ና የአባታችን ስም እናስገባለን እዚ ጋ ማለት ነው። እንደዛ ብለን ካስገባን በኋላ ኔክስት እንለው ና እዛ እዚ ጋ የተወለድንበት ወር ዓመተ ምሕረት ና ቀን ጽፈን ከዛ ጾታችን እዚ ጋ ጀንደር ላይ እናስገባለን ማለት ነው። አስገባ በኋላ ኔክስት እንለዋለን። ከዛ እዚህ ጋር ወይ አማራጭ ይሰጠናል፣ ወይ እሱ የሰጠንን ክሊክ እናደርጋለን፣ ወይ አዲስ የራሳችን እንጽፋለን ማለት ነው። ከዛ እንዲቀልልን እዛ የመጀመሪያው ላይ ክሊክ እናደርጋለን ማለት ነው፣ እሱ ሲስተሙ የሰጠንን። ከዛ ኔክስት እንለዋለን። ከዛ ከዚ በኋላ አዲስ ፓስወርድ እንጽፋለን። ከዛ ፓስወርዱ ኮንፈርም እናደረጓለን፣ እዛ ታችኛው ጋር ማለት ነው። ከዛ ስልካችን እናስገባለን እዚ ጋር። ስልካችን ካስገባን በኋላ ኮድ ይልክልናል። ኮድ ከላከልን በኋላ ኮድን እዚህ ጋር እናስገባለን ማለት ነው። ኮንፈርም ለማድረግ ካስገባን በኋላ እንደዚህ አርገን ሪካቨሪ ኢሜል ብለው ይሰጠናል። ካለን እናስገባለን፣ ከሌለን ስኪፕ እናደርገዋለን ማለት ነው። ከዛ እንደዚ አርጎ ያመጣልናል ማለት ነው። ከዛ እዚህ ጋር ፕራይቬሲ ኤንድ ተርምስ የሚለውን አግሬ እናደርገዋለን ማለት ነው። ተርምስ ኤንድ ሰርቪስ የነሱ እንደዚህ አንብበን አይ አግሪ ብለን ክሊክ እናደርጋለን። ከዛ ፐርሰናላይዜሽን የሚለውን ኮንፈርም እናደርግና ከእንደዚህ አድርጎ ይመጣልናል ማለት ነው።